በኢትዮጵያን አቆጣጠር 1929 ከዛሬ 88 ዓመታት በፊት መሆኑም ነው። ግንቦት 12 ልክ በዛሬዋ ቀን ጊዜው ለጥቋቁሮቹ አናብስት ፍጹም የፈተና ዘመንም ነበር። የጣሊያን ወረራ የተቃወሙ በዱር በገደሉ ለሀገራቸው ነፃነት የተዋጉ የኢትዮጵያ የቁርጥ ቀን ልጆች መሆናቸውንም ልብ ይለዋል። ንጉሳቸው የለም። አንዳንድ ኢትዮጵያውያን ደግሞ በባንዳነት ገብተዋል። ከወራት በፊት የካቲት 12 የተፈጸመው የጅምላ ግፍ ሕዝቡን ከተስፋ መቁረጥ ደጃፍም ገትሮታል። የደብረ ሊባኖሱ ፍሬ ጥቁሩ ጳጳሳቸው በሮም ጳጳሳት በተባረከ ጥይት በአደባባይ ተረሽኗል። ይህ ቀን ዛሬም በሀገር ላይ የማይረሳ አሻራን አኑሮም አልፏል። ቂምባኒዝም አንረሳውም እያልን ያንን ቀን ልናስታውሰው ወደናል። በሰዋስው ፖድካስት ዕለቱን በታሪክ ፕሌይሊስታችን ያንዳንዳቸውን ቀናትና ታሪኮቻቸውን፣ እዚው ፕሌይሊስት ላይ የተለያዩ የኢትዮጵያና የዓለም ታሪኮችንም ያገኛሉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ኑ ስንል ወደ ዛሬው አይረሴው የታሪክ ትውስታችንም እናልፋለን ፋሺስት ኢጣሊያ ኢትዮጵያን በወረረች ጊዜ በደብረ ሊባኖስ ገዳም ላይ እጅጉን አሰቃቂ እልቂትን ፈጸማለች። ይህም ፋሺዝም ከፈጸማቸው ጆሮ ጭው የሚያደርጉ የጭካኔ ሥራዎች አንዱ ሆኖ በታሪክ ጥቁር መዝገብ ውስጥም ሰፍሯል። ከዛሬ 88 ዓመታት በፊት የፋሽስት ኢጣሊያ ጦር በደብረ ሊባኖስ ገዳም መነኮሳት፣ ካህናት፣ ዲያቆናትና የአካባቢው ምዕመናን ላይ አሰቃቂ ጭፍጨፋንም ፈጸመ። ጣልያኖች የኢትዮጵያንን የጀግንነት መንፈስ ለመስበር ከመጀመሪያው ተዘጋጅተው ነበርም የመጡት። ለዚህ ደግሞ እንደ አንድ እርምጃ የወሰዱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ማንበርከክም ነበር። ምንም እንኳን ጥቂት ጳጳሳት ከእነርሱ ጋር ለመስራት ባያንገራግሩም እንደና አቡነ ጴጥሮስ ያሉ ቆራጥ አባት መፈጠራቸው ብዙዎች ገዳማትና አድባራት አርበኞችን መርዳታቸውና ካህናቱም ወግጅልኝ ጓዳ ወግጅልኝ ቅኔ ወንዶቹ ከዋሉበት እውላለውኔ እያሉ አገራቸውን ለመከላከል በረሃ መውረዳቸው ጣሊያኖችን እረፍት ነስቷቸውም ነበር። በተለይ ደግሞ የካቲት 12 ቀን 1929 ዓ.ም በማርሻል ግራዚያኒ ላይ በተቃጠ ግድያ ሙከራ ዋነኞቹ ተሳታፊዎች አብርሃም ደቦጭና ሞገስ አስገዶም ከደብረ ሊባኖስ ገዳም ጋር ግንኙነት አላቸው መባሉ፣ አርበኞች በሰማት አቡነ ጴጥሮስ አካባቢ ተወላጅ በመሆናቸው ከደብረ ሊባኖስ ገዳም ጋር ግንኙነት አላቸው ተብሎ በመታሰቡ፣ እንዲሁም ታዋቂው አርበኛ ደጃዝማች ኃይለማርያም ማሞ ከገዳሙ መነኮሳት ጋር ይገናኛል መባሉ ጣሊያኖች በደብረ ሊባኖስ ላይ የዘንዱ አይናቸውን እንዲጥሉ አደረጋቸው። ደብረ ሊባኖስ ገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለው ቦታ የጣሊያኖች የጥፋት ትኩረትንም ሳበ። ቤተ ክርስቲያኒቱን እንዲሁ በእሷ በኩል የጀግንነቱን መንፈስ አከርካሪውን ለመስበር ያሰቡት ፋሽስቶች የታላቁ ጻድቅ አቡነ ተክለ ሃይማኖት ምዕራፍ የጨጌውን መቀመጫና ለአያሌ ገዳማት መመስረት ምክንያት የሆነውን ገዳም ሌለውን ሊያስደነግጥ በሚችል መልኩ በአሰቃቂ ሁኔታ ለማጥፋትም ወሰኑ። በዚህም መሰረት ማርሻል ሩዶልፍ ግራዚያኒ ያቀናበረውና ጀነራል ማሊቴ የመራው ጦር ወደ ደብረ ሊባኖስ ገዳም ወረደ። የአቡነ ተክለ ሃይማኖት ፍልሰተ አጽም የተከናወነበትን በዓል ለማክበር ተሰበሰቡትን ምዕመናን፣ መነኮሳት መጨፍጨፍም ጀመሩ በጫልጋ በጫገል በውሻ ገደል በስጋ ወደሙ ሸለቆና በደብረ ብርሃን አጠገብ በንጋጭ በተከናወነው ጭፍጨፋ ገና ነፍስ ያላወቁ ሕፃናት የቆሎ ተማሪዎችን ጨምሮ ከ1801 እስከ 2201 የሚደርሱ ምዕመናን መነኮሳት በግፍ ተረሸኑ በገዳሙ የነበሩ መጻሕፍት የከበሩ ዕቃዎች ንዋያተ ቅድሳት ገንዘብና ሌሎች ንብረቶችም ተዘረፉ ገዳሙም ነፃነት እስኪመለስ ድረስ በመከራው ውስጥ ኖረ። አስገራሚው ነገር ከአምስት መቶ ዓመታት በፊት ግራኛ አህመድ ገዳሙን ሲያቃጥል የሞቱ መነኮሳት ቁጥር 450ም ነበር። ፋሽስት ኢጣሊያ የጨፈጨፋቸው ከእርሱም አምስት ጊዜ የሚበልጥ መሆኑን የጭካኔው መጠን ያመላክተናል ሲል ደግሞ በዋዘ ጠባባት ዲያቆን ዳንኤል ክብረት በ2008 አመተ ምህረት ያስነበበው በሶሻል ሚዲያ ላይ ያጋረው ጽሑፍም ይጠቅሳል። ሕፃናትና ወጣቶች፣ ጎልማሶችና አረጋውያን በሃይማኖታቸውና በኢትዮጵያዊነታቸው ምክንያት ብቻ የደረሰባቸው ግፍ ሲታሰብ የብዙ ኢትዮጵያውያን ልባቸውም ያዘነበት ቀን እንደሆነም ይነገርለታል። ብዙ ኢትዮጵያውያን ያን ጊዜ ለደረሰባቸው ግፍ ተመጣጣኝ ካሳ ለመግኘታቸውን ኢጣሊያ የፈጸመችውን ውል እንኳን ሳታከብር ከ78 ዓመታት በላይ ማለፋቸውንና ግራዚያኒ ወስዷቸው ዛሬም በሮም የሚገኙት የገዳሙ ንብረቶች ሲታወሱ ይህ ቀን ምን የተረገመ ነው ሲሉ ኢትዮጵያውያን ዛሬም ያውሱታል። በሌላ በኩል ደግሞ ይህ እኛ ዛሬ የምንቀልድበት ነፃነት ምን ያህል ዋጋ እንደተከፈለበት ስታስቡ ዋጋ ከፋዮቹ ለአገር ነፃነት ሕይወትን እንዲህ ያለውን መስዋዕትነት መክፈላቸው ምን አይነቱ ሀገር መውደድ እንደሆነ ለዛሬው ትውልድ ማሳያ ነው። በዚህ ብቻ አያበቃም። በዚያ የመከራ ዘመን የሰማዕታቱ አጽምን ለመሰብሰብ ቦታቸውን ለማወቅ በመንፈሳዊ ሀገራዊ ወኔ የታጥቀው የከወኑትም ለታሪክ አስረጅ ሆነው የቆሙት የክፉ ቀን ጀግኖችም ዛሬ ያስገርማሉ። እናም ዛሬ ይህንን ቀን አስታውሰን በዕለቱም በታሪክ አምዳችን አነሳን። በድጋሚ ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ይሆኑ እያልን ለዛሬ አበቃል።